ሰላም ጤና ይስጥልን። የተወደዳችሁ የዚህ ዩቲዩብ ቻናል ተከታታዮች እንደምን ከረማችሁ? ዛሬም እንደተለመደው አዳዲስ ታሪኮችን ይዘን ወደ እናንተ ተከስተናል። እርስዎ ቢሆኑ ምን ያደረጋሉ በሚል ርዕስ የተለያዩ ሀሳቦችን ወደ እናንተ እናቀርባለን። እርሶም ሀሳቡን ሰምተው የራሱን አስተያየት እንዲያስቀምጡ ስንል በአክብሮት እንጠይቃለን። ይህን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እኔ አቡጁ ነኝ መልካም ቆይታ ተመኘውላችሁ። ባለ ታሪካችን እንዲህ ትለናለች። እኔና ባሌ በትዳር አራት ዓመታትን አሳልፈናል ወይም ቆይተናል። እኔና ባሌ ከትዳር በኋላ ጥሩ የፍቅር ሕይወት አልነበረንም። ባሌ በጣም ዝምተኛ ከመሆኑ የተነሳ ምንም ነገር ባጠፋ አይቶ ዝም ይላል፣ አንዳች ነገር አይናገረኝም። ስለዚህ የበላይነት ይሰማኝ ጀመር፣ ጓደኞቼም ጀግና እንደሆንኩ መሰከሩ። ታዲያ ኩራቴ የበለጠ ጨመረ። ለባሌ ምንም አይነት ክብር መስጠት አቆምኩኝ። የትም ውዬ ማታ ላይ እመጣለሁ። ባሌ በጣም ተናዶ እንኳን አንዳች ነገር አይናገርም። እላፊ ብናደድ እንኳን ዝም ይለኛል። ታዲያ አንድ ቀን አምሽቼ ወደ ቤት ስመጣ በጣም ተናዶ ለምን ለትዳርሽ ክብር አይኖርሽም፣ የበፊቱ ፍቅራችን እየት ገባ ብሎ በቁጣ ተናገረኝ።